ስሜ ማሌት መንግስቱ ይባላል። የአዲስ አበባ ነው ተወልጄ ያደግኩት። የአንድ ልጅ እናት ነኝ። ልጄን የማሳድገውም ብቻዬን ነው። ባለቤቴ አብሮ የነበረ ማማን እስከ መወልዳት ድረስ፣ በአጋጣሚ በተፈጠረ ጸብ ምክንያት እስር ቤት ገባ። ያገቦበትም ሁኔታ ጥሩ ስላልነበረ ከቤተሰቦቼ ጋር ጥሩ ኮሚኒኬሽን አልነበረኝም። በዛ ሰዓት ላይ በጣም ብዙ ቻሌንጆች ነበሩብኝ፣ በኔ ህይወት ላይ ቤት ክራይ ለመክፈል ልጅ የሚያስፈልጋትን ነገር ለማሟላት የነበረብኝ ኃላፊነት በጣም ከባድ ነበረ። ልብስ አጥቦ ነበር በዛ ሰዓት። ከዛ ሰዎች ጎረቤቶች ምናምን አሰባስቦልኝ ማሽን ገዝቼ አዝያት ምናምን መኖሪያ ቤት በሬጋ እየሰራሁኝ የነበረ ያለፍኩት ያን ጊዜ ቀዛታት ችብስ በምሰራበት ሰዓት ላይ እንትኖች የሰፈር ወረዳ ላይ ልጄን ብቼ እንደማሳድግ ምናምን አይተውኝ ለምን የጽዳት ስራ እንድሰራ እናረጋትም በሚል አስገብተውኝ፣ እሱም ጠዋት 11 ሳለ ተነስቼ እስከ ሶስት ሰዓት ላይ የጽዳት ስሬን እሰራ እና ለልጄ ምግብ አቅርቤ አስቀምጫት ወደ ሜካፕ ትምህርት ሄድና ሜካፕን ተምሬ ስመለስ እዚህ ደግሞ እርጥቦቼን የተለያዩ እርጥቦችን አዘጋጅቼ እየሰራው ህይወትን ለማሸነፍ እየሞከርኩኝ ነው። በፊት ከምሰራበት ቦታ ምቹ አልነበረም። ዝናብ ያስቸግረኝ ነበር፣ ልጄም የሚዝልኝ ሰው አልነበረም። በዛ ላይ ወደ ውስጥ ነገር ላይ ስለነበር በቃ ስሬም አይታወቅም ነበር እዛ። ሰዎች ብር አሰባሰቡልኝና እዚህ አሁን አሪፍ ቦታ ላይ ከፍቼ እየሰራው ይገኛለው። ስራውን የምሰራበት ምክንያት መጀመሪያ የጀመርኩት ነበረ እና ማቆም አልፈለግኩም። እንደ ትርፍ ስራ ነው አርጌ ማየው መቀጠል ስላለብኝ ስለሚጠቅመኝ አቋርጬ የነበረውን ትምህርት ከዘጠነኛ ክፍል ላይ አሁን የርቀት ጀምሬ እየተማርኩኝ እገኛለሁኝ። ኢክሩ ሜካፕ ስኩል በነፃ እድሉን ሰጣኝ። ሜካፕ እየተማርኩኝ ነው እና ልመረቅ ሳምንት ነው የቀረኝ። እኔም ከሳምንት በኋላ የራሴ ቦታ ላይ መስራት ጀምራለሁ ማለት ነው ካለፍኩ በዚህ ህይወት አማራጭ የሚሰጥ ህይወት ላይ አልነበርኩም፣ የነበርኩት በሰዓቱ እና እነዚህን ሁሉ እድል ሳገኝ ባለኝ ሰዓት በሚበቃኝ ሰዓት እያብቃቀውኝ ስራ ሳይመርጡ ማሳለፍ የሆነ አሪፍ ነገር ይሰጣቸዋል፣ ለአይምሮም እረፍት ነው። ስለዚህ አሁን ላይ ከሌሊቱ 11 ሰዓት እስከ ምሽቱ 3 ሰዓት ላይ ኦልሞስት ወደ 16 17 ሰዓት ላይ ጊዜን በስራ ነው ማሳልፈው እና እግዚአብሔር ነገሮችን አስተካክሎልኝ ይህም ቤት ስለከፈትኩኝ እዚህ ላይም በደንብ መስራት እፈልጋለሁ። በተጨማሪ ደግሞ ሜካፒን ልመረቅም ስለሆነ እሱ ላይም በደንብ መስራት እፈልጋለሁ። የበለጠ በተለይ ትንሽ የሆናችሁ ልጆች ይሄ ፋይሬጅ እድሜ ላይ በጣም ብዙ ከባድ ነገር አለና እኔ በዛ ሰዓት በ13 ዓመት ኢቨን አሁን 18 ዓመት ምናምን ሊሞ ላይ ነው ይሄ ሁሉ በጣም ብዙ ከባድ ከባድ ከሚባሉ በላይ ፈተናዎች ነው ያሳለፉት እና በፋይር ጅርሜ ላይ ቤተሰብ የሚመክረንን መስማት ይኖርብናል። ሴቶች ልጆች በተለይ በተለይ ማለት ነው።